እዛ ማታ ስራ ውላለሁ። ቀን ይኸውና መጣሁ አሁን። እስከ ስንት ሰዓት ነው? እስከ ሶስት ሰዓት ተኩል አወራለሁ፣ ተኛለሁ። አምስት ሰዓት ላይ እሄዳለሁ፣ እያታታለሁ። ከስራ ወደ ስራ እኮ ነው የኛ ይመጣው። ዜድ ከስር ጤስ መሞቅ ሰገጤነት ነበረ የሚመስለኝ። አጀብ ነው እያልሽ ነው ወይም እያልክ ነው። አዎ፣ ፈረንጅ እንኳን የሰራውን ይሄን የሚለቀለቅ ሊጤ መሰለ እየገዙ እየተለቀለቁ መልካችን ያምራል ይሉናል። ታጥበው በበነገታው ሲነሱ፣ ከድመት ከአመድ ውስጥ ያደረች አይጥ መስለው ነው የሚነሱት። የእኛ ግን ጤሳችንን የራሳችንን ባህላችንን ብናስተዋውቅና ብንጠቀመው ከማንም ከማንም በላይ ነው በእውነት። ማሬ እስቲቅ ይጤስ ሙቀሽ ታላወሽም ውቅና ጣምናውን ንገሪን። የኔ ፍቅር እዋዬ፣ የኔ ጣፋጭ፣ የኔ ጥንጥይህት ቅመሹና ከዚም በኋላ ጣምናውንም ጥቅሙንም ትነግሪናለሽ። ለወገብ ራሱ ወገቡን ለሚያመውሰው ማለት ነው። እውነቴን ነው፣ ወገቤን የምትል ሴት ልጅ እሱን ለአንድ ወር በተከታታይ ትሙቀውና ወይም ትታጠነውና ለውጡን ታየዋለች። ለአንድ ወር አይደለም ማለ ሁለት ቀን ሁለት ቀን ትሙቅ ግድ የለሽም። ሁለት ቀን በስርአቱ ቢያንስ ከሰላሳ ደቂቃ እና ከአንድ ሰዓት ያላነሳ ተቀምጠው የግድ መታጠን አለባችሁ። ሲቀጥል ግን ጫፉ ትክክለኛ መሆን አለበት። ታፋችሁን ለሚያላምጣችሁ፣ ለሚቆረጥማችሁ ታፋችሁን የሚቆረጥማችሁ ሰዎች የ በነገራችን ላይ የአሁኑቱ ግድ ነው የቀየረው ይህ ሙቃ ባእንዴተኛ ቀን ይጣፍጣል ብላችሁ አውራችሁ እናንተ ናችሁ። እንደ እኛ ሴቶች እኛ አገር በእኛ አገር ነው፣ በወሎ ታች ወሎ ስላችሁ ደግሞ ሁሉንም አያጠቃልልም። እኛ አገር ወሎ ምን ይፈጠራል መሰላችሁ፣ ባለ ትዳር ሴት

ጥራንቻ ደለ የሚያነሳው ከዛ ልንገራችሁ፣ ወደዛ ወይ እሱ ያፏጫል ቀስ ብሎ ገባችሁ። አንተ ሚስት እንዲ ይላል በላል ይላል። ከዛ ልንገራችሁ ያፏጫል እሱ በሩቁ ሆኖ ያፏጫል። እንደዚህ ይላል ይላል፣ ሰላም ነው እንደው፣ እንዴት ነሽ? እኔ ነኝ እና እግዚአብሔር ይመስገን

የወንድ ያለ የለም እያለች ነው። አረ እንጂ የወንድ የለም። ማርያም ምንድን ነው የወንድ ያለ ምናምን። ወንድ ፈልገሽ ነው ላላላ ጤስ ወንድ ፈልግ አይደለም። ጤስ ላይ አለችኝ። አይ ሰው ጠይቆኝ ነው። የሴት ብቻ ነው ወይ የሚሞቀው? ወንድ የማይሞቅብን ምክንያት ምንድን ነው አሉ ከዛ

አብረው ነው የሚሞቁት። እሷ መጀመሪያ ትሞቃለች፣ ለጥቆ ባልጆ ይሞቃል፣ ለጥቆ ሚዜው፣ ለጥቆ ሚዜ ይሞቃል። እንደ እግር እኮ ያቀላል፣ እግሩ ቀልቶ ሄዳል። እንዴ ታዲያ እግር እኮ ያቀላል። እሱ ይሄኛ አይቀላል። እንደዙ እንዳይቀላ አነፋ፣ እንደዙ እንደዙ ጎጥሮ ነው የሚሞቀው። አይቀላል፣ አይቀላል። እግር በጣም ነው ቀይ የሚያደርገው። ጭስምት ሞቅ፣ ሴት ነው ራሱን ሞቶካል ነው